ሰላም ጤና ይስጥልን፣ ውድ የገበያ ሪቪ ተመልካቾቻችን እንዴት ናቸው? እንኳን ለመስቀል በዓል በሰላም አደረሳችሁ። በሰላም አደረሰን። በዓልን ምክንያት በማድረግ የክትፎ ዋጋ ስንት ነው፣ እንዲሁም ደግሞ አሰራሩ ምን ይመስላል የሚለው ለእናንተ ለተመልካቾቻችን ልናስቃኛችሁ ስራው የበዓል ምግብ አዳራሽ ተገኝተናል። ምን እንደሚመስል ውስጡ ገብቼ የማስቃኛችሁናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም በዓልን እላችሁ እንኳን አደረሰሽ። እግዚአብሔር ይመስገን። እንኳን አብረው አደረሰ። በዓል እመስልሻለሁ። አዎ፣ በዓል መስያለሁ። እግዚአብሔር ይመስገን። ዛሬ እንግዲህ የመስቀል በዓልን ምክንያት በማድረግ እዚህ ስራው የምግብ የበዓል አዳራሽ ተገኝተናል የክትፎ አሰራር ምን እንደሚመስል ለማስቃኘት እና ከዛ በፊት ግን እንተዋወቅሽ እና የስራ ድርሻሽ እንገደ። ስም ገነት ይባላል። ስራው ባለቤት ና ስራ አስኪያጅ ነኝ። ያው በበዓላችን የተንቢ ቦሄም ቸነሁ ወይም የመስቀል በዓል አሰናናሁም ይባላል ማለት ያው እንኳን አደረሳችሁ ይምጣብኝ ማለት ነው። እና ስለመጣችሁ ደስ ብሎናል። ቤታችንን እኛን አስባችሁ ልትጎበኙን ስለመጣችሁ በጣም እናመሰግናለን። ጥሩ እንግዲህ መስቀል ሲነሳ ክትፎም አብሮ የሚነሳ ጉዳይ ነው አይደል? ያው ክትፎ መስቀል በጉራጌ ምንም ጥርጥር የለውም። ያው የታወቀ የባህላችን በዓል ነው እና ያው እኛም ያንን በተመለከተ ነው ይሄንን ባህላችንን ይዘን መተን እዚች ቦታ ላይ እያኖር ነው ያው የተቻለንን አህል እየሞከረን ነው ጥሩ ነው ብለን የምንለውን እየሰራን እናቀርባለን ስለዚህ ዛሬ ለተመልካቾቻችን የክትፎ አሰራር እንዲሁም ደግሞ ግባቶቹ ምን እንደሚመስሉ ለተመልካቾቻችን ብናስቃኛቸውስ እናስቃኛለን በሚገባ ጥሩ ስለዚህ ላግዝሽ ታግዥኛለሽ እሰግናለሁ በመጀመሪያ እጃችንን ታጥበን እንጀምራለን አሁን ለእኔ ታፈሻለሽ። አመሰግናለሁ። ተባረክ። እሺ፣ ጋር አመሰግናለሁ። አሁን ያው በመጀመሪያ ክትፎ መክተፉን አሳይሻለሁ። እሺ። እንዴት እንደሚከተፍ እሺ። ያው ስጋው ተልጦ ተስተካክሎ የተቀመጠ ነው። የክትፎ የሚሆን ስጋ ነው። በመጀመሪያ ስጋው ነው የሚዘጋጀው። ቀይ መሆን አለበት አይደለ? ለክትፎ አለበት። እጭ መኖር የለበትም። የተጣራ መሆን አለበት ስጋው፣ ወይ ንጹሕ ቀይ ስጋ መሆን አለበት። እዛ ይችን ካወጣን በኋላ እንከትፋለን ማለት ነው። ይችን ያጣራናትን በዚች እያደረግን ይሄ ባህላዊ መክተፊያችን ነው፣ የባህል መክተፊያ ነው። አቋም ላይ ለየት ያለች ነች። ምንድነው ስሟ እቺ? በቃ መሰረጫ ይባላል በጉራገኛ፣ በአማርኛ ደግሞ መክተፊያ ማለት ነው። ሁሉ ነገር እኮ ባህላዊ መሆኑ እራሱ ደስ ይላል አይደለ? በጣም አንዱ መገለጫ። አዎ አንዱ መገለጫ ነው። እና ያው ክትፎ አከታታፋችን ይሄን ይመስላል። እቺን ላሳይሽ ከኔም አንቺም ታገዘሻለሽ ማለት ነው። እንዴት ነው አሁን እንግዲህ መጪው መስቀል ነው አይደለ? እንዴት ነው ድባቡ? ድባቡ በጣም ደስ ይላል። እኛ እዚሁ ነው የምናከብረው። ምን ልካውን እንልካለን። እኛ ግን ያው ባህላችንን ጠብቀን እዚሁ ነው የምናከብረው። ዝግጅቱ ይጦፋል አይደለም ዝግጅቱ ይጦፋል በዓል በተመለከተ የሚመጣ ሰው ደግሞ በጣም የተለየ ጎመን ክትፎ አለን ክትፎ አለን በዛ ልክ ነው የምናዘጋቸው በጣም ደስ ይላል ሁሉም አለ እነሱ ብቻ መምጣት ነው የሚጠበቅባቸው ማለት ነው የሀገር ቤት ጥብሳለን በከል እና ክትፎ ጎመን ክትፎ ዝማሞጃት ቆት የሀገር ቤት ዱለት ፍንታ ፍንቶ ሁሉንም እንሰራለን። ስለዚህ ሀገር ቤት መሄድ ሳይጠበቅባቸው እዚሁ እናንተ ጋር ማግኘት ይችላል፣ የፈለጉትን ያገኛሉ። ያው ደካማ ጎን ሊኖርብን ይችላል። ደካማ ነው ጎናችንን እየነገሩን ከስተመሮቻችን ማስተካከል ያለብንን እናስተካክላለን። ጥሩ የክትፎ አከታተፍ ይሄን ይመስላል ማለት ነው። ባንዴ ድቅቅን ያደረገው ይሄን ይመስላል። አንቺ ደግሞ እስኪ ሞክሪ ከቻልሽ እሺ። እነዚህስ ምንድን ናቸው? በደንብ አዘጋጅተን ያስቀመጥ ናቸው ናቸው የክትፎ ተከታይ ማለት ነው። የክትፎ ተከታዮች ናቸው። ያው ይሄ ክትፎ ነው ያዘጋጀ ነው የተከተፈ ይሄ ክትፎ ማለት ነው። ይሄ ደግሞ ጎመን ክትፎ ነው። ለክትፎ ተከታይ የሚቀርብ ነጭ አይቤ፣ ማሞጃት እቆት ይባላል። እነዚህ የክትፎ ተከታዮች ናቸው። ብዙ ጊዜ ጎመን ክትፎ ያው ጥሬውን ተከትፎ ተቀምሞ ተለውሶ ተዘጋጅቶ የተቀመጠ ነው። እኛ አጋጣሚ አዘጋጅተን እንደጠበቅ ናቸው። የራሱ የሆነ ነገር ይጠይቃል እያንዳንዱ ምክንያቱም የተከሻሽ ካላንቀሳቀስሽው አይከትፈውን ከትፈው ቢላው ብቻ እዚህ በዚህ ልክ ነው። አባታችንን አሙቀናል። አሁን ቂሜ ነው የምንጨምረው። በመጀመሪያ ትንሽዬ ለመለወሳህል እንጨምራለን። እዛ ትይዣለች። እዛ ከእነዚህ ዋናው ቅመማ ቅመማ ቅመማ ቅመማ ነው። ዘጋጅበት ደግሞ ጨው ይሄ ደግሞ ያው የሚጠጣ ነው። ለክትፎ የሚያስፈልገው ግብአት ይሄ ነው፣ ይሄ ነው ማለት ነው። በጣም ወሳኙ ግብአት ግን ቂቤ ነው አይደል? ቂቤ ነው። ቂቤ አነጣጠርም ይወስነዋል። ሲነጠር ብዙ ቅመሞች አሉ የሚገቡ አነጣጠር ይወስነዋል። አነጣጠሩ ካላማረ ያው በጣም አይኖረውም ማለት ነው። ሲነጠር ያው የተለያየ ቅመም ይገባበታል በቃ ይሄ አሙቀን ጨርሰናል። ቅመሙን ቀምመን አሁን ክትፏችንን እንለውሳለን ማለት ነው። እሺ ከሞቀ በኋላ ከሞቀ በኋላ ነው ምንለውሰ። ቀላቂ እስኪ እንደዚህ ፍርፍር አድርገሽ ቶሎ ቶሎ ለአንቺ ብሰጥ ደግሞ ትንሽ እንጨምራለን። እንዴት አያችሁት? አሰራሩ በቃ በጣም ደስ ይላል፣ እውነት ለመናገር እያንዳንዱ ግባ መሞቅ አለበት። ካልሞቀ ያ ፍርፍር አይልም፣ ጣዕም አይኖረውም። ልክክ ይላል። እጅም ስለሆነ ፍርፍር እንዲል ሞቅ ማለት አለበት። እኛ አሁን ስንሰራ እዚህ በመጥበሻ እየሰራን አሙቀን ነው ገልብጠን የምናወጣው ምን በደንብ ፍርፍር ትኩስ ነው። ግን ያው ባህሉ በእንደዚህ ስለሚሰራ ባህሉን ለማሳየት ነው አሰራራችንን። ቅቤ በደንብ መግባት አለበት። ከበዛ ብዙም ቅባት ነገር ስለማይለን ስለዚህ በመጠኑ እችን የለወስ ነውን እናቀርባለን ማለት ነው። እንዴት ነው የምናቀርበው? ወደዚህ አድርገን እንጨልፋለን። እች ላይ ያስቀበል ከድነን እናቀርበዋለን ማለት ነው። ጥሩ እስኪ ላይ አሁን ቆጮችን ቆርጠን አዘጋጅተን ወደ መብያውን ይዘን እንሄዳለን። የከትፎ ማባያ ዋናው ቆጮ ናት። እሁም በኮባ አንጋግርን ቆጮ ስንጋገር ትክክለኛ ባህሉን ይዘን ነው። ሲጋገር በመጠፍጠፊያ ነው የሚጋገረው። ዲዛይን ያለው ቆጮ ማለት ነው። እንደዚህ ይጋገራል። ከዛ ሲጠበስ አያስቸግርም ምናምን ድርቅ ብሎ ይወጣል፣ ውበትም ይኖረዋል። በዚህ ልክ ነው አቀራረባችን፣ ይሄን ይመስላል ማለት ነው። አሁን ይሄን ያዘጋጀነውን እዚህ ላይ እያደረግን ወደ ማዘጋጃ እናስገዳለን ማለት ነው። አቅርብ። እነዚህ ያው የክትፎ ተከታዮች ናቸው ማለት ነው። ቦሌ የሚባል ጎመና አለን። እሱ ተቀቅሎ ነው ጎመኑ የሚሰራው። ይሄ ኖርማል የተቀቀለ ጎመን ተለውሶ ያዝማማጃት የሚባለው ከእሱ ከአይብና ከጎመን ነው። ይሄ ጎመን ክትፎ ነው፣ በተለያየ ቅመም ተቀምሞ የተዘጋጀ በቅቤም ጭምር ማለት ነው። አሁን ያው እስካሁን ስንሰራው የነበረ ምግብ ጣዕሙን ይቀመሳል ማለት ነው። ምን ምን እንደሚል ቀምሰሽ እንግዲህ አስተያየቱንም እናስተካከሉንም ትነግሪናለሽ ማለት ነው። ደስ ይለኛል። እሺ፣ አሁን የተዘጋጀውን በዚህ በማድረግ እናቀርባለን ማለት ነው። ክትፎ ከሚያስመስሉት ነገሮች እነዚህ ነገሮች ናቸው። ተቀላቅለው ሲበሉ በጣም ጣም አላቸው፣ ጠፍጣሉ ምግቦቹ። ተመልካቾቻችን አሰራሩ ምን እንደሚመስል እያስቃኘናችሁ ነበር። አሁን ደግሞ ጣሙ ምን እንደሚመስል እየቀመስን የምንነግራቸውና አብራችሁን ቆዩ። ክትፎ ብቻው አይበላም። ዋናውን እረስተሻል። ዋናዋ እችናት። እችንክስ አርገሽ ያጃ እንጂ ምንብላ። ያው እያያችሁን ነው፣ እየቀመስ ነው ነው በረን ባርገሽ ቀላቅለሽ ቀናሽ፣ እስኪ አንድ ይሄን ይላብሽ ነገር፣ አስተያየት ካለን እናስተካክላለን። እዚ በጣም በጣም በጣም ነው የሚጣፍጠው። በጣም ቅቤው ራሴ ራሴው ነጣም ነው። እናመሰግናለን። በጣም የሚጥመው በዩ የተሰራ ነው የመሰለው፣ ግን ሁል ጊዜ የምንሰራው ይሄ ክትፎ ነው። ስለነበረን ጊዜ እጅግ አርጌ አመሰግናለሁ። ግን ባህል እንደመሆኑ መጠን በዚሁም እንኳን አደረሳችሁ መልእክት ማስተላለፍ ትቻለሽ? እንኳን አደረሳችሁ ምለው ሞላው ለኢትዮጵያ ሕዝብ ነው እንኳን ለመስቀል በዓል በሰላም አደረሳችሁ። እንዲሁም ለጉራጌ ብሄር ብሄረሰቦች በጣም በዓሉን ስለሚያከብሩ እንኳን አደረሳችሁ። እናንተንም እንኳን አደረሳችሁ ላለው። ሌላው ደግሞ ሙሉ ቤቴ ውስጥ ያሉ ሰራተኞቼን ከስተመሮቼን፣ ሁልጊዜ እየመጡ የሚጎበኙን አሉ። ሁልጊዜ ከኔ ጋር ያሉ ክፉም፣ መጥፎንም፣ ደጉንም ጊዜያችን ተቀብለው የሚያሳልፉ በጣም ጥሩ ጥሩ ከስተመሮች አሉኝ፣ ሰራተኞች አሉኝ። እነሱንም እንኳን ለበዓሉ በሰላም አደረሳችሁ። በሰላም በዓሉን ያሳልፍልን አለሁ አሜን። በድጋሚ እንኳን አደረሰሽ፣ እንኳን አብሮ አደረሰን፣ እንኳን አንቺን አደረሰሽ። ሰላም፣ ጥሩ። ስለዚህ አሁን ደግሞ ወገባችንን ይዘን እንሄድ እንሄዳለን። እሺ እንኳን ደህና ቆየኸኝ። እንዴት አገኘሽው? ቤታችን ቤታችሁ በጣም ልዩ ነው። ኪችን ላይ ነበርኩ እና አሰራሩን በሚገርም ሁኔታ እየተመለከትኩ ነበር እና ብዙ አይነት ባህሎች እንዳሉ፣ ባህላችን ደግሞ የራሱ የሆነ መገለጫ እንዳለው ተመልክቻ አለውና በጣም ደስ ይላል። እኛም በመምጣትሽ በማየትሽ እጅግ በጣም ደስ ብሎናል። ይህን የመሰለ ደግሞ የተወሰነ ሙከራ ያቅርብ ያለው ነ እንዴት አየኸው? በጣም ደስ ይላል። እስኪ ያለውን ነገር ደግሞ እየበላን እያጣጣምን እንየው። ግን ከዛ በፊት እንታወቅ። አቶ ምረት እባላለሁ የድርጅቱ ስራ አስኪያጅ ነኝ። ጥሩ። ድርጅታችሁ ምን ያህል ጊዜ ሆነው? ድርጅታችን እንግዲህ ኦልሞስት አንድ 12 ዓመት ያልፈዋል። ምን ምን አገልግሎቶችን ነው የሚሰጡት? የምንሰጠው የተለያዩ አገልግሎቶች እንሰጣለን። የሰርግ አገልግሎት እንሰጣለን። የልደት፣ የመልስ፣ የቅልቅል እንደዚሁም የክርስትና የተለያዩ ፕሮግራሞችን እንሰጣለን። በተለይ መስቀል ሲነሳ የጉራጌ ባህልም አብሮ ይነሳል እና አንዱ መገለጫ ነው። መስቀል ማለት ያው በጉራጌ ልዩ የባህል ባህል ነው። የባህሉም መገለጫ ነው። መስቀል ሲባል ዘመድ አዝመድ የሚጠያየቅበት ያጣ የሚረዳበት የተራበ የሚበላበት እናት አባት የሚጠየቅበት ሁሉንም ለማስደሰት የሚጣርበት ልዩ ባህል ነው መስቀል ማለት። በጣም ደስ ይላል። መስቀልን ስናነሳ እንግዲህ ባህላዊ ምግቦቹም አብሮ የሚነሱ ናቸው። እስኪ እዚህ ጋ ያሉትን አንሳ። ኦኬ ክትፎ ነው። ይሄ የቤት ስፔሻል ክትፎ ነው። ይህም ደግሞ የቤት ስፔሻል በከል ነው። አቀራረባቸው በጣም ደስ ይላል። እንጀምር እሺ በሰራ ነው ልዩ በጣም ደስ የሚል አደ ከአቀራረቡ ጀምሮ በጣም ነው የሚ ትክክለኛ ሀገር ቤቱ መስቀል ያለው እዚህ ነው አይጠበቅም ነው በጣም ምጣፍጥ ለስለስ ያለች እጅግ ለጤንነትም ተስማሚ ምግብ ናት። በነገራችን ላይ የቂብ ጣም ራሱ ምላስላለ በጣም ይጣፍጣል አይደል? አዎ፣ ዋጋው ምን ያህል ነው? ዋጋው የተመጣጠነ ነው። ዋጋው አሁን እኛ ጋር ክትፎ አንድ ሺህ ሁለት መቶ ነው። አንድ ሺህ ሁለት መቶ ነው። በበከልም ደረጃ ብንመጣ ያው ስድስት መቶ ነው። ስድስት መቶ ነው። በጣም ድገሙኝ ድገሙኝ ይላል። እየበላን ሰዎች ቢመጡ እንደዚህ የሚጣፍጡ ባህላዊ ምግቦችን ከእናንተ ማግኘት ይችላሉ ማለት ነው። ይችላሉ። ስራው ትንሽ ስሙ ለየት ያለ ነው። ምን ማለት ነው? ይሄ የብዙ ሰዎች ጥያቄ ነው። ስራው ሲባል የብዙ ሰዎች ጥያቄ ነው። ስራው ማለት ድረስባቸው ማለት ነው፣ ድረስባቸው ማለት ነው። የቅቤ ቡናችን ደግሞ ከምግብ በኋላ የሚቀርብ ነው። እጅግ በጣም ደስ የሚል በጣሙም በጥራቱም ለየት ያለ ቡና ነው። ዛሬ እንግዲህ ጥግብ ብዬ መውጣቴ ነው ማለት ነው። ከዚህ መያው መስቀል አይደል በዓል፣ በዓልን ምግቡም በቅቤ ቡናውም በቅቤ ነው ማለት ነው። እውነት ለመናገር በጣም ልዩ ነው እኮ እ በጥንቃቄ የሚሰራ ጣሙ ራሱም ላስ ላይ ይቀራል። በጣም በራሱ አቀራረቡ የተለያየ ነው። እንትናቸው፣ አዎ። እነዚህም ያው ክትፎ ማጣፈጫዎች ናቸው። ቀጥሎ ደግሞ ያው ከባህሉም ጋር ክትፎ ያለ እነዚህ ላይዘጋጅም። እነዚህ ደግሞ ወሳኝና ወሳኝ ነገሮች ናቸው። አሁን ይሄ ይሄ ነገር ያው እንደምታውቁት ይሄ ያው አይብ ነው። ይሄ ነገር ደግሞ ጎመን ነው። ያኛው ደግሞ ቆት ይባላል በጉራግኛ ማለት ነው። ይሄኛው ደግሞ ዝማሙጃት ይባላል። እነዚህ ደግሞ ቢዘጋጁት ራሱ በቻለ ባለሙያ ጥንቃቄ በተሞላበት መልኩ ተዘጋጅቶ ነው የሚቀርበው ከስተመር ጋር። ይሄ ደግሞ ለማዘጋጀት ሁልጊዜ በስራው የተካነ በሙያው የተካነ ባለሙያ ያስፈልገዋል። እንግዲህ በሙያው ጥርት ባለ ሰው ተሰርቶ ነው ለከስተመር የሚቀርበው። ቡናችን እንዴት አገኘሹ? በቃ ቡናው ምግቡም በጣም ደስ ይላል። እውነት ለመናገር ባህል ባህልን የሚያስመስሉ ነገሮች በብዛት እናንተ ጋር አሉ ማለት ይቻላል። ዋጋቸውም ደግሞ ተመጣጣኝ ነው። ስለነበረኝ ጊዜ ስለሰጣኝ ማብራሪያ እጅግ አድርጌ አመሰግናለሁ። እንኳን አደረሰ ማለት እፈልጋለሁ። እንኳን አብሮ አደረሰ። አመሰግናለሁ። ጥሩ ተመልካቾች እናንተ ማኛ ቢፈልጉ በምን አድራሻ ያገኛችሁ? በዚሁም አድራሻ ብታስቀምጥልኝ አጠና ተራ ቢንግሃም ትምህርት ቤት ፊት ለፊት ወይንም ደግሞ ቃለ ህይወት ቤተክርስቲያን ፊት ለፊት እንገኛለን ማለት ነው። ስልክ ቁጥር ስልክ ቁጥር 0911 65 51 11። ግን በመጨረሻ እንኳን አድረሳችሁ መልእክት ማስተላለፍ ከፈለግ በዚሁ ምድሉ ልስትክ ለመላው ለኢትዮጵያ ህዝብ እንኳን ለመስቀል በዓል አደረሳችሁ አደረሰን ነው በገጠርም በከተማም በውጭ መልካም በዓል ሆነላችሁ። ለሁላችን ለሁላችን ተመልካቾቻችን ስትከታተሉት የነበረው ልዩ የመስቀል ፕሮግራማችን ይህንን ይመስል ነበር። ዛሬ በስራዎ የምግብ አዳራሽ ተገኝተን የክትፎ ዋጋ ስንት ነው የሚለውን ወደ እናንተ እያስቃኘናችሁ አብረናችሁ ቆይታ አድርገን ነበረ። አድራሻችሁም ማግኘት ከፈለጋችሁ ታሽ በምናስቀምጠው ስልክ መደወል ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።